ኡስታዝ ኑሩ ቱርኪ በዛሬው እለት የመኪና ስጦታ ተበረከተላቸው። ሰላሙ አሌይኩም ራህመቱላህ ወበረካቱ ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሌ ሰላም ነው፣ አልሐምዱሊላ ዛሬ፣ ማሻአላህ ማሻአላህ እያላችሁ ላይክ፣ ሼር፣ ሰብስክራይብ አድርጎ መልካም መረጃ ነው ይዤላችሁ ወደ እናንተ የመጣሁት። እንግዲህ ኡስታዝ ኑሩ ቱርኪ ያው ለእናንተ ማስተዋወቅ አይጠበቅብኝም፣ በጣም የምንወዳው በጣም የምናከብረው በመልካም ስራዎቹ የሚታወቀው ኡስታዝ ኑሩ ቱርኪ በዛሬው እለት የመኪና ሽልማት ተሸልመዋል። በተለያየ የበጎ አድራጎት ስራዎች ለሚታወቁ ኡስታዝ ኑሩ ቱርኪ የመኪና ስጦታ ተበርክቶላቸዋል። የያሲን ለና በጎ አድራጎት ድርጅት መስራችና ዋና ስራ አስኪያጅ የሆኑት ኡስታዝ ኑሩ ቱርኪ የቲሞችን በመንከባከብና ሙስሊም ማህበረሰብን በማስተማር ላበረከቱት አስተዋጽኦ የመኪና ስጦታ በዛሬው እለት ተበርክቶላቸዋል። የተሽከርካሪ ስጦታ የተበረከተላቸው የበጎ አድራጎት ስራዎቻቸውን በሚደግፉ አካላትና በስም ባልተጠቀሱ የቅርብ ወዳጆችነት ተነሳሽነት መሆኑን ነው እየተነገረው። በመድረኩ ላይ የኡስታዝ ኑሩ ቱርኪ የቅርብ ወዳጆችና ጥሪ የተደረገላቸው እንግዶችም ተገኝቷል። ኡስታዝ ኑሩ ቱርኪ በተለይ ለየቲሞች ድጋፍ በማሰባሰብ ለበርካታ ሺዎች መድረስም ችሏል። በዋነኝነት ከሚታወቁበት የየቲሞችን ከመደገፍ ጎን ሆኖም ወጣቶችን የተለያየ ድጋፎችን እንዲያገኙ እገዛ እንደሚያደርጉም በቅርበት የሚያውቃቸው ይናገራል። ብዙ ጊዜ መልካም ስራዎች ላይ ትኩረት ያደርጋሉ። ኡስታዝ ኑሩ ቱርኪ በመሰረቱ የያሲን ለና የበጎ አድራጎት ስራዎቻቸውን አጠናክረው በመቀጠልም በበዓላት በሺዎቹ ለሚቆጠሩ የቲም ህጻናት የአልባሳት ድጋፉን በማድረግ እንዲሁም በገጠሪቱ የሀገሪቱ ክፍልም በመዘዋወር ከ385 በላይ የንጹህ የውሃ ጉድጓዶችን በማስቆፈር በርካቶች እንዲጠቀሙም አድርጓል። በነገራችን ላይ ኡስታዝ ኑሩ ቱርኪ የሚሰሩት መልካም ስራ እጅግ በጣም ተዘርዝሮ የማያልቅ ነው። ብዙ መልካም ስራዎችን ይሰራሉ። የቲሞችን በማልበስ እንዲሁም በማብላት እንዲሁም በማጠጣት ያው ያሲለና በጎ አድራጎት ድርጅትም ታውቁታላችሁ። እሱንም አቋቁሞ በመያዝ እንዲሁም እንደሰማችሁት እነዚህ 3 አምስት የጉድጓድ ውሃ ቆፍረው ብዙዎች እንዲጠቀሙ ያደረጉ ናቸው። ና ሀቂቀተን በጣም ብዙ ነገሮችን አድርጓሉ። አላህ ስብሃነ ወተዓላ ካይርጅዛቸውን ይክፈላቸው። ና ይሄንን የቅርብ ይሄንን በዙሪያቸው የሚያውቅ መልካም ስራቸውን የሚያውቅ ደግሞ ይሄ ነገር ይገባቸዋል ብሎ ስሙን መጠቀስ የማይፈልግ ሰው ይህንን መኪና ገዝቶ ሰፕራይዝ አድርጓቸዋል። ይገባቸዋል። ቢያንስባቸው እንጂ አይበዛቸውም። ሀቂቃ ኡስታዝ ኑሩ ቱርኪ በጣም ብዙ ነገር ነገሮችን እንደሰማችሁት በጥቂቱ ነው የዘረዘርኩት እንጂ ኡስታዝ ኑሩ ቱርኪ የሚሰሩት ነገር በጣም በርካታ ነገር ነው። ብቻ ያው ምንዳው የሚጠበቀው ከአላህ ነው። አላህ ደግሞ ያው አንዳንድ ሰዎችን ሰበብ አድርጎ በዚህ መልኩ ኸይር ጀዛቸውን ሰፕራይዝ ያደርጋቸዋል ማለት ነው። በጣም ደስ የሚል ነው። እዚህ በላይም ደግሞ ይገባቸዋል። አላህ ለአኬራቸውም ደግሞ ኸይር ነገር ከሚያዘጋጅላቸው ባሪያዎቹ ያደርገን፣ ያደርጋችሁ። ሀቂቃተን በጣም ደስ ብሎኛል። ቻችን በዚህ መልኩ አላህ ስብሓን ወተአላ ርስቃቸውን ባሰፋላቸው ሰዎች እነዚህ ለውስታዞቻችን ደግሞ በዚህ መልኩ ማንነታቸው ሳይጠቀስ ማን እንደሆኑ ሳይገለጽ እንደዚህ ሰፕራይዝ ማድረግ የሚወዱ ጀግና ጀግና ባለሀብቶች አሉንና ለነዚህ ደግሞ በሰጣቸው ኒማ ላይ አላህ ስብሓነ ወተአላ ይጨምርላቸው። ያው ለማን መስጠት እንዳለባቸው ሁሉ የሚያውቁ ናቸው። እንደዚህ ለውስታዞቻችን ለደ ደካማ ሰዎች ምናምን የሚሰጡ ሰዎች ሀቂቃ በጣም ነው የሚያስደስቱኝ ማለት ነው። ስንቶች አሉ አይደል? እንዴ በሀብት ላይ ሀብት ጨምረው የሚሰጡ እንዲሁም ደግሞ ሶሻል ሚዲያ ላይ ለሚያውቁት ምንም ምንም ነገር ኸይር ስራ ሳይሰራ ዝም ብሎ ባለው ላይ የሚጨምሩ ሰዎች አሉ እና አብዛኛው ጊዜ ዝም ብላችሁ ሶሻል ሚዲያ ላይ ለምታቆስ ሰው ከምታበረክቱ እንደዚህ ለውስታዞቻችን ብታበረክቱ መልካም ነው ለማለት ነው። ግን መልካም ስራ አይታችሁ ይህንን በጎ ስራ ላደረጋችሁ አላህ ሱብሃነ ወተዓላ እጥፍ ድርብ አድርጎ ይስጣችሁ። ጄዛችሁን አላህ ይክፈላችሁ። ለሱም ደግሞ ላደረገው ነገር ለሰራው ስራ ሁሉ አላህ ሱብሃነ ወተዓላ ጄዛውን ይክፈለው። በጣም እናመሰግናለን ኡስታዞቻችንን ኡስታዝን በዚህ ቀን ያስደስታችሁ፣ አላህ ያስደስታችሁ። ሀቂቃ ከምንም በላይ ትልቅ ደስታ ነውና አላህ ቤታችሁ ላይ ደስታ በደስታ ያደርግላችሁ ለማለት ነው። ውዶች የሸራ አድርጉት። አመሰግናለሁ ስለተከታተላችሁኝ። ያው ይሄን ይመስላል ደስታው። ደስታውን ተቋደሱ፣ ተካፈሉ ለማለት ያክል ነው። አመሰግናለሁ ስለተከታተላችሁኝ። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ሰላም አሌይኩም ወራህመቱላህ ወበረካቱሁ።